ሰላዊ ሙታክሬቲ ተቤተሰብ ቤቶ ቦከቀሲ ባሪቻ ቤተሰብ ቤቶ ምና ኣብ ቤተሰብ ቤቶ ኣይመለደቲ እኔ ወዳችሁ ሲመስለኝ ተወዱኛ ኣላችሁ ሁለታችንንም ተወዱን ኣላችሁ፣ እኛም እንወዳችኋለን። ምንድነው ቺ የሆነ ነገር እ የመጣው ምንድነው የሆነ ሀሳብ መጣልኝ። ና በጣም እያሰብኩ ነበረ ቤት ፋሞችን ምናምን ነገር እያማከርኳቸው ነበር ምናምን ና ምንድነው እንደምታውቁት ባርች በራሱ ቤት ነው የሚኖረው። ምናምን ነገር እዚህ ከመጣ በኋላ የሆነ ያዘው ቤት አለና እዛ መጀመሪያ የሚኖርበት ቤት እንትን አለበት። አቀላችሁ ሻወር ምናምን ተበላሸበት አይቲንክ እና ሌላ ቦታ ኦፊስ ይዞ ነው የሚኖሩ ለጊዜው ማለት ነው። ለጊዜው ዲድስ ሆቴል ኦፊስ ይዞ ነው የሚኖረው። እና ስለዚህ እኔ ምን አሰብኩኝ? እኔም እንግዲህ ከቤተሰብ ጋር ነው የምኖረው። ዜ ከቤተሰብ ጋር ነው የምኖረው፣ ግን እዚህ ጋር አሰብኩና ጥሩ አይደለም። አሁን እሱ ብቻውን መኖሩም ጥሩ አይደለም። በዛ ላይ ደግሞ ቶሎ ቶሎ ይናፍቀኛል ይናፍቀኛል ያ ኦፍኮርስ ይናፍቀኛል። ቶሎ ቶሎ የሚናፍቀኝ እና ለምን እንደዚህ ሁሌ እንደዚህ አንድ አልፎ አልፎ እያገኘሁት እቀመጣለሁ? ለምን አልፎ አልፎ ያገኘዋለሁ ለአንድ ለአስራ አምስት ቀን አብሬው ከእሱ ጋር ልቆይ እያሰብል አስራ አምስት ቀን ሙሉ አንድ ላይ ለመቆየት እዛው ከእሱ ጋር እየኖር ማለት ነው እና ስለዚህ ይህንን ሀሳብ ለእናቴ ነግርያታለው። ወደዋለች በጣም። አዎ፣ ትክክል ነሽ። እንደውም አንድ ላይ ያላችሁ መላመድ ጥሩ ነው። ወደፊት አንድ ላይ መጋባታችን አይቀርም። ኦፍኮርስ እንጋባለን። ብዙም አይቀርዳ ነው። ግዴታ ነው መጋባት። እዚህ ጋር ልጅ የሚባል ነገር አለ የመጣ እና ስለዚህ አንድ ላይ መቆየታችን ለመላመድ ጥሩ ነው ብለኛለች፣ ማሚን አማክረት በዛ ላይ ደግሞ ወንድሞቼ ምናምን ነገር አማክራቸዋለሁ እያወራቸው ነበር። እነሱም ጥሩ ሀሳብ ነው ምናምን ራስሽን ጠብቂ ምናምን ብለውኛል። እና ችግር የለውም በይተወ ከኔ በላይ እሱ ለኔ ይጠነቀቅልኛል ማለች ወዷለ እኮ ጌታ። በጣም ለኔ ይጠነቀቅልኛል። እና ሰው እንደሚያወራው ምናምን አይደል። በዚህ በጣም ስኪን ልጅ ነው በጣም ስ ልጅ ነው እና በጣም ልረዳው ፈልጋለሁ። በዚህ አንዳንዴ ይነጫነጫል ምናምን ግን ያው ይኑር

ስለዚህ ጋይስ እንሄዳለን። በፍቅር እንደሚቀበለኝ ይን ተስፋ አድርጋለሁ። አስባችሁታል የልጁ እናትን መጥቼ አይለኝም ይቺ አይለኝ ቀባቸው እዚህ ጋር ይዣለሁ፣ ልጁን ይዣለሁ። ስለዚህ እንደዛን አድርጎ ነው የሚያኖረኝ ምንም ሳይጎልብኝ። ኦፍኮርስ ምንም አልጎደለኝ ከዚህ በፊት ምን ያለኝ ሰው ነኝ፣ እና ስለዚህ ይቀበለኛል፣ እምቢ አይለኝም። እና የሚሆነውን ነገር አንድ ላይ እናያለን። ጥሩ ሀሳብ ነው ብዬ አስባለሁ። አስራ አምስት ቀን ነው ባይዛይ ደስ ካለኝ ግን አንድ ወር አደርጋለሁ። አንድ ወር አደርጋለሁ ግዴታ ነው። እና ተከታተሉ እስከ መጨረሻው እጅ ሰርፕራይዝ አድርጓሉ። አሰብኩት ማታ ነው በይዘኝ በማታ ነው እይድከሉት ቀኑን ሁሉን እያሰብኩ አልኩና፣ ተዘጋጅቼ ማታ እየወጡ ነው። ምክንያቱም ሰርፕራይዝ ላደርጉ ፈልግ ያሉ በማታ እየሄድኩ ነው። የሚሆነውን ነገር እናያለን። ደግሞ ይውላችሁ ከዚህ በኋላ ሁሌ ነው የምንመጣው። እሺ እኔና እሱ ሰብስክራይብ እያደረጋችሁ እንወዳችኋለን። እኔንም ውደዱኝ። እኔም ወዳችኋለሁ። እሱንም እና አይኔ ወይ ስለማንኛውም በጣም ብዙ አወሮ መሰለኝ። በዚህ ከእናንተ ጋር መሆነ ደስ ይለኛል። እና እንሂድ የሚሆነውን ነገር እናያለን። ልብስ በይዞ ለአመት ነው እንደምሄደው ይከብዳል። ጌታ ይሁን። ለማንኛውም ቦርሳ ጫማ፣ ምናምናም ስላለው ነው። እንሂድ፣ እዛው ከሱ ጋር እናያለን የሚሆነውን ነገር ቃይስ በቃ ሄደን ምንም ነገር እናያለ። እንግዲህ ጋይስ ይሄ ሄድኩ ነው። እምቢም ብለኝ አይመስለኝም። በዚህ ምንም ቢሆን የልጁ እናት ነኝ። እሺ ብለኝ ይመስለኛል፣ ይቀበለኛል። አይ ቲንክ እየደረስኩ ነው። ጌታ ወይ ሂጂ ምናምን ብሎ እንዳጨ ብኝ ነው የምፈራው። በዚ ቴንክዩ አባቴ እሺ አመሰግናለሁ

ከይ አንተ ጋ መጥቼ፣ አንተ ጋ መጥቼ፣ በዚህ ምሽት በዚህ ምሽት ምንድነው? ችግር አለው? ችግር አለው? ግን ምንድነው? አልመሸም፣ ሌሊት በሰላም ነው? በሰላም ነው እንዴ? አንተ እዚህ ቆሜ ነው እንደ የምታወራኝ ምን አይደለም ግን፣ አልመሸም። ምንድነው? ምን ተፈጥሮ ነው? በዚህ ሰዓት ለምን መጣሽ? ከአንተ ጋር ለዋና የመጣሁት እንዴት? በዚህ ሰዓት ማለት ከዚህ በፊት በዚህ ሰዓት ተመጣች ታውቂያለሽ? ከዚህ በኋላ ችግር አለ። አልገባኝም። ምን እያወረሽ ነው? ሰዓቱን አየሽ? አይቼዋለሁ። እና ልመለስ፣ ልሂድ። በ ነው ምን በሰላም ነው በሰላም ነው ስላለች፣ አንተን የዛሬ አዳሪ ይገርማል። እንደኔ እዚህ ለአስራ አምስት ቀን አንተ ጋር አስራምስገን አስራ አምስት ግን ምን ማንስሉሽ እንዴ፣ በዚህ ምሽት ለመጠሽ ያልኩሽ አይደለም። ምን ችግር አለ ማለት፣ በዚህ ሰዓት መምጣትሽ እኮ ነው። አይደለም፣ ችግር የለውም መምጣት

ምን አይነት አስቸጋሪ ሰው ጋር ነው የተገናኘው? አይደለማ። ናሽ ተነስ፣ እኔ መቀየር ልብስ ስጠኝና። እሺ፣ ቁጭ በይ፣ እኔ አመጣልሻለሁ። እሺ፣ ምን

አንተ ምን ሆነህ ነው? እና መጀመሪያ ለምንድን ለምን ነው ሻው ለሌላ ነገር አስበሽ ከመጣሽ እኔ ምንም አይነት ነገር አልፈልግም። እውነትም ባውራ ምን ተኝ፣ ይደፊ። በቃ ሌላ ምን ፈለግሽ? እኔ አላሳዝንም። እኔ አላሳዝንሽም። ምንም አላደረግሽኝ፣ ግን እኔ እዚህ ጋር ቁጭ ብያድራለሁ። በቃ አንቺ እዚህ ተኝ፣ እኔ ሌላ ነገር አልፈልግም። ምንም አይነት ኪኪ አልፈልግ። እኔ ምንም አይነት ነገር አልፈልግ በቃ

አምላክ ይሁን አይሁንም ማታይ፣ ቆይ ራስ ቤት መጥቼ ነው ምን አልተኛው፣ ማልኩ አይደል አንደኛው ነው አልተኛው ማልኩ በቃ፣ አንቺ ተኚ፣ እኔ እዚህ ቁጭ ብዬ አድራለሁ ብያለሁ አይደል? ሸሃም ምን ፈለክሽ? በጌታ እንዴ፣ አንቺ ፈለክሽው እንቅልፍ ሁሉ ወይስ ነው

ምንድ ነው? መዝናናት፣ መጠጥ ለመጠጣት አንቺም አልጠጭም፣ እኔም አልጠጣም። በውድሻ ያ ልጅ ነው ህፃን ነው፣ ይጎዳል። እሺ፣ ምንም አንድ ነገር እኔም አልጠጣም፣ አንቺም አልጠጭም። ትቀልዳለች። እንደ ጭራሽ ደግሞ መጠጥ ምናምን ትላለች

በእውነት ምንም ነገር አትሆንም፣ ችግር የለውም። ኧረ በጌታ አላሳዝንሽም፣ በጌታ አላሳዝንሽም። እሺ እኔ አላሳዝንሽም፣ በጌታ ወደ የለም፣ ምን አረጋለሁ? ኧረ በጌታ ደግሞ በልጄ እንትን እንዳትዪ፣ እኔ አንድ በልጄ እንድታወሪ አልፈልግም። ምንም አይሆንም። ብቅ